በማርበርግ ቫይረስ የሟቾች ቁጥር ስድስት ደረሰ። ሦስቱ ከበሽታው በቀጥታ የተገናኘ ሲሆኑ ቀሪዎቹ የበሽታው ተጠርጣሪ መሆናቸው ተገልጿል። ሰላም ጤና ስጥልኝ። ይህ ዜና ፕላስ ነው። አዳዲስ መረጃዎችን ይዘን ቀርበናል። ለቻናሉ አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ ጋብዘናል። የኢትዮጵያ ጤና ሚኒስቴር በሰጠው ጋዜጣዊ መግለጫ በደቡብ ኢትዮጵያ ክልል በጅንካ ከተማ የማርበርግ የተሰኘ ገዳይ ቫይረስ መከሰቱን አረጋግጧል። ሚኒስትር ዶክተር መቅደስ ዳባ የተሰጠው መግለጫ እንደሚያመላክተው ቫይረሱ በሀገሪቱ መታየት ከጀመረበት ከህዳር 3 ቀን ጀምሮ አስቸኳይ ምርመራ የምላሽ ስራዎች እየተከናወነ መሆኑም ተገልጿል። ሚኒስትሯ ዶክተር መቅደስ ዳባ እንዳሉት የተከሰተው በሽታ ማርበርግ የተሰኘ ቫይረስ ሲሆን በሽታው ከዚህ ቀደም በ1967 ዓም በጀርመን ተነስቶ እንደነበረ ጠቁመዋል። በሽታው ባለፉት ጊዜያት በአህጉር አቀፍና በዓለም አቀፍ ደረጃ ተከስቶ ያለፈ ሲሆን ከዚህ ቀደም በ12 ሀገራት ታይቶ የነበረ በሽታ መሆኑን አስረድተዋል። ከነዚህ ውስጥ የአፍሪካ ሀገራት ቀዳሚዎቹ ሲሆኑ ጋና፣ ታንዛኒያና ሩዋንዳ ተጠቃሽ ናቸው ብለዋል። ማርበርግ ቫይረስ በሀገሪቱ ከታየ ህዳር 3 2017 ዓ.ም አንስቶ 17 ናሙናዎች በመውሰድ ለምርመራም የተጠቀሙ መሆኑን በዚህም ውስጥ ሦስት ዜጎች በበሽታው መያዛቸው መረጋገጡ በቫይረሱ ምክንያት እስካሁን የስድስት ሰዎች ሕይወት ማለፉ የተገለጸ ሲሆን ሶስቱ ከበሽታው በቀጥታ የተገናኙ ሲሆኑ ቀሪዎቹ ሶስቱ ደግሞ በአንዲሁን በተዘዋሪ የበሽታው ተጠርጣሪ መሆናቸውን ዶክተር መቅደስ ዳባ አስታውቀዋል። ከበሽታው ንክኪ ያላቸው የመለየት ስራ ቀዳሚ ትኩረት እንደተሰጠው ያነሱት ዶክተር መቅደስ ዳባ የተጎዱ ቦታዎችን የመለየት ስራ እየተሰራ እንደሚገኝና ከክልል ጤና ቢሮዎችና ኢንስቲትዩቶች ጋር በጥምረት እየተሰራ እንደሚገኝ ያስታውቀዋል። አክለውም በበሽታው የታመመው ዜጋም ያገኟቸውን ጨምሮም የሚሄዱበትን ቦታ የመለየት ስፍራ እየተሰራ መሆኑን አስታውቀዋል። የበሽታው መከሰት በሀገሪቱ የምርመራ አቅምና የምርምር አቅምን ማሳደግ የተቻለበት እንደሆነም ተናግረዋል። ምርመራ የሚደረግባቸው ኪቶችና ለይቶ ማቆያዎች የማዘጋጀት ሥራም የተሠራ መሆኑን የሁሉም ክልሎች ግዴታ በመሆኑ ዝግጁ እንዲሆኑ እየተደረገ ይገኛል። በሽታው የታየባቸው ቦታዎች የሕክምና ቁሳቁስን ጨምሮ ድጋፎች እየተደረጉ እንደሚገኙ አንስተው በሽታው በንክኪ የሚተላለፍ በመሆኑ በጥንቃቄ ጥንቃቄ ማድረግ እንደሚገባ አሳስበዋል። የመለየትና የማረጋጋት ሥራ እየተከናወነ እንደሚገኝ ገልጸው በሽታው ከብዙ ሕመሞች ጋር ቀረቤታ ያለው ምልክት የሚያሳይ በመሆኑ ጥንቃቄ አብዝቶ የሚሻ መሆኑን አስታውቀዋል። ዜጎች ሕሙማንን መጠየቅ ሲፈልጉ ጥንቃቄ እንደሚያስፈልግ ገልጸው በሽታውም ለሕልፈት የሚዳርግ ዜጎችን የሚቀጥፍ ነው ብለዋል። ዜጎች በሚወጡ መመሪያዎች አማካኝነት ሥርዓተ ቀብራቸው እንደሚፈጸም ተጠቁመዋል። በሽታው ከሌሊት ወፍ የመጣ እንደሆነም ተገልጿል። በሽታው ሙሉ ለሙሉ ለማዳን የሚቻል መድኃኒት የለውም ሲሉ ገልጸዋል። ነገር ግን ሊያግዙ የሚችሉ ግብአቶች ወደ ሀገር ውስጥ ለማስገባት ጥረት እየተደረገ ይገኛል ያሉት የማርበርግ ቫይረስ በአጭር ጊዜ ለመቆጣጠር ከሚመለከታቸው አካላት ጋር በቅንጅት እየተሰራ ነው ያሉት ሚኒስትር ዴኤታዋ ዶክተር መቅደስ ዳባ ሚኒስትሯ በሰጡት መግለጫ የማርበርግ ቫይረስ በሽታ ታማሚዎች ከተረጋገጠበት ጊዜ ጀምሮ የተገኘው የበሽታው ተጠርጣሪ 17 ሰዎች የላብራቶሪ ምርመራ ተደርጎ ከዚህ ውስጥም ሶስቱ የማርበርግ ቫይረስ እንደተገኘባቸውና ሕይወታቸው እንዳለፈ መረጋገጡን የገለጹት እስካሁን የስድስት ሰዎች የማርበርግ ቫይረስ በሽታ ምልክት የታየባቸው ሲሆን አሳይተው ምልክቱ በሕይወታቸው ያለፈ ሲሆን የበሽታው ምልክቶች ካሳዩ ሰዎች ጋር ንክኪ የነበራቸው 129 ሰዎች ተለይተው ክትትል እየተደረገላቸው ይገኛል ብለዋል። ወረርሽኙን በአጭር ጊዜ ለመቆጣጠር ጊዜ ለመቆጣጠር ጤና ሚኒስቴር ኢትዮጵያ የህብረተሰብ ኢንስቲትዩት ከክልል ጤና ቢሮዎች፣ ከክልል የህብረተሰብ ጤና ኢንስቲትዩት እንዲሁም ከተለያዩ ባለድርሻ አካላት ጋር በቅንጅት እየሰራ ነው ብለዋል። በዚህ መሰረት ድንገተኛ የህክምና ጤና ክስተት ፈጣን ምላሽ እቅድ በማውጣት በየደረጃው በተቋቋመ የድንገተኛ የህብረተሰብ ጤና ድጋም ማስተባበሪያ ማዕከላት አማካኝነት እየተሰራ መሆኑን አመልክቷል። እንዲሁም ሁሉን አቀፍ ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የማርበርግ በሽታ ቅኝትና ምላሽ ስራዎች በተቀናጀና በተጠናከረ መልኩ በትኩረት እየተሰራ ይገኛል ያሉት እንደ ሀገር በበሽታው እንደ ሀገር በሽታውን ለመመርመር የሚያስችል የላቦራቶሪ አቅም በመገንባት በአሁኑ ወቅት በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ውስጥ በራስ አቅም ምርመራዎች እየተከናወኑ ነው ብለዋል። በሽታው በተከሰተባቸው አካባቢዎች የተደራጀ የለይቶ ማቆያና ማከሚያ ማዕከላት የተቋቋመ ሲሆን ለማከም የሚያስችል ዝግጅት እየተደረገ ይገኛል። ለዚህም ተቋማት የሚያስፈልጉ የህክምና ግብዓቶች፣ የኢንፌክሽን መከላከያ ቁሳቁሶች ለማሟላት ጥረት እየተደረገ መሆኑን ጠቁመዋል። ከዚህ ጋር በተያያዘ የማርበርግ ቫይረስን ለመመርመር የሚያስችል ተንቀሳቃሽ ላብራቶሪ ወደ ስፍራው እየተጓዘ ነው። ዶክተር መቅደስ ዳባ የማርበርግ ቫይረስን ለመመርመር የሚያስችል ተንቀሳቃሽ የሞባይል ላብራቶሪ በሽታውን የተከሰተበት አካባቢ እየተጓዘ እንደሚገኝ ዶክተር መቅደስ ዳባ ገልጿል። በኢትዮጵያ በተከሰተው የማርበርግ ቫይረስ ወረርሽኝ ዙሪያ የጤና ሚኒስቴርና የሕብረተሰብ ጤና ኢንስቲትዩት በጋራ ባወጡት መግለጫ ዶክተር መቅደስ ዳባ በሽታው በተከሰተባቸው አካባቢዎች የለይቶ ማቆያ ቦታዎች ከማዘጋጀት ጀምሮ የሕክምና ቁሳቁስ ግብዓት ማሟላት ስራዎች መሰራታቸውን ተናግረዋል። ከቫይረሱ ጋር ንክኪ ያላቸው ሰዎችን በመለየትም ከተለያዩ ባለድርሻ አካላት ጋር የማርበርግ የቫይረስን ጊዜም በአጭር ጊዜ ለመቆጣጠር በቅንጅት የተሰራ እንደሚገኝ ሚኒስትሯ ገልጿል። በደቡብ ኢትዮጵያ ክልል ጅንካ ከተማ ወረርሽኙ መከሰቱ ከተረጋገጠ በኋላ የ17 ሰዎች የላብራቶሪ ናሙና ተወስዶ መመርመሩንና የሶስት ሰዎች በሽታው መገኘት ሪፖርት መደረጉን እነዚህ ሶስት ሰዎችን ጨምሮ ስድስት ሰዎች ህይወታቸው ያለፈ መሆኑን የገለጹት ሚኒስትሯም፣ ሶስት ሰዎች በጥርጣሬ ደረጃ፣ ሶስት ሰዎች ደግሞ በክሊኒካል ላብራቶሪ የተረጋገጠ መሆኑን አስረድተዋል። የጤና ሚኒስትሯም ወረርሽኙ ከተለየ በኋላ ንክኪ ያላቸው ሰዎች ከመለየት ጀምሮ የተለያየ ስራዎች እየተሰሩ መሆኑን ገልጿል። በዛሬው ዕለት ወደ ጅንካ የሞባይል ላብራቶሪ ጉዞ መጀመሩን ዶክተር መቅደስ ዳባ ተናግረዋል። በየወረዳ የተቋቋመ ድንገተኛ ምላሽ ሰጪ ማዕከል ስራ እንዲጀምሩ መደረጉም ተገልጿል። በንክኪ የሚተላለፍ በሽታ በመሆኑ በተለይ ምልክት ካሳዩ ሰዎች ጋር ንክኪ መቀነስ፣ እጅም በሳሙና መታጠብ፣ ሳኒታይዘር መጠቀም ያስፈልጋል ብለዋል። በሽታው በተከሰተባቸው አካባቢዎች የለይቶ ማቆያ ቦታዎች ከማዘጋጀት ጀምሮ የሕክምና ቁሳቁስና ግብአት ማሟላት ስራ መሰራቱን ዶክተር መቅደስ ዳባ ገልጸዋል። በሽታው እስከሆን የተረጋገጠ መድኃኒት የለውም ያሉት ሚኒስትሯ መከላከል ላይ ትኩረት አድርገን እንሰራለን ብለዋል። በበሽታው ተጠርጥረው ህይወታቸው ያለፉ ሰዎች የቀብር ስነስርዓት ጤና ሚኒስቴር እና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በሚያወጣቸው መመሪያዎች መሰረት ሊደረግ እንደሚገባ አሳስበዋል። የማርበርግ ቫይረስ የተለያዩ አፍሪካ ሀገራትን ጨምሮ በ12 ሀገሮች እንደታየ መረጃዎች የሚጠቁሙ ሲሆን እንደ አውሮፓውያን አቆጣጠር በ1967 በጀርመን ሀገር ማርበርግ ከተማ መጀመሪያ መከሰቱን ተከትሎ ስያሜው ማግኘቱን ይገለጻል።